ሰዎች ወር ብዙ ሴቶች ስለዚህ ቦዲ ታይፕ ሲያወሩ ሰምተር እኔም እንዳንተው ነበርኩ ግን የሆነ ቀን ላይ በአጋጣሚ ዩቲዩብ ቪዲዮ እያየሁ ዴቪድ እንደሄደ በጣም ተደነቅኩ። እንደዚህ አይነት ፐርፌክት ቪዚት ነው ግን ብዙ ሰዎች እንዳሉ ተገነዘብኩ። ከዛ ስለ እሱ ሪሰርች መስራት ጀመርኩ አስቴቲክ ታይት ቢውልድ ለማድረግ የሚያስፈልጉ ነገሮች በሙሉ እዚህ ቪዲዮ ላይ ታገኙ። ሰላም ደምቁያች ዛሬ እንዴት አስቴቲክ ቦዲ መገንባት እንደምትችሉ አሳያችኋለሁ። ቪዲዮውን ላይክ እና ሰብስክራይብ አድርጋችሁ ጀምሩት። ቪ ቴፐር ቦዲ ለመገንባት የሚያስፈልጉ ነገሮች በሙሉ እዚህ ቪዲዮ ላይ ታገኛለ ብዬ ነበር እና እነሱን ቢውልድ ለማድረግ አራት ወሳኝ ትኩረት አድርገ ልትሰራባቸው የሚያስፈልጉ መስሎች አሉ። ቪዲዮ ላይ ሁሉንም የምናያቸው ነው። የመጀመሪያው አፐር ቸስት ነው። ይህ ቸስታችን ላይ አሪቪ እንዲኖረን ይረዳል። አፐር ቸስታችን እንዲያድግ ቤንች ፕረስ መስራት እንችላለን። ባርቤሎል ዳምፕል ማናገኝ ከሆነ ደግሞ ቤታችን ውስጥ ኢንክላይንድ ፑሽ አፕ በመስራት አሪፍ ደረት መገንባት እንችላለን። ሌላው ጀርባ። የተስተካከለ ፖስቸር ያላቸው ሰዎች ጀርባቸው ላይ በደንብ ሰርተዋል ማለት ነው። ከፖስቸር በተጨማሪ ግዙፍ መስለክ እንድትታይ ይረዳል ግቢ ውስጥ ሁለት እንጨት አቁመ ፑል አፕ መስራት ትችላለ። ስሩን መስራት ካልቻል ጂም ሂድን ለላያት ፑል ዳውን ስራ። የግቢ ተማሪ ከሆንክ የግራጁዌሽን ሰዓት ላይ ብዙ ሰፍ ሱፍ የለበሱ ሰዎች ልታይ ትችላለ። ግን የሚያምርባቸው ጥቂቶቹ ናቸው። ወይ ረጅም ናቸው፣ ወይ ደግሞ ትከሻቸው ሰፊ ነው እና ትከሻን በማስፋት ልብስ ኦር ደግሞ ሱፍ እንዲያምርብ ማድረግ ትችላል። ለሱ ደግሞ መፍትሄው ላተራል ሬዝ ነው። ላተራል ሬዝ ትከሻችን በዚህ ጋር እና በዚህ ጋር ያለው ፓርት ትንሽ ሰፋ ብሎ እንዲታይ ያደርገዋል። ይህንን ኤክሰርሳይዝ በየቀኑ በመስራት ትከሻን በማስፋት ሚስት የምትመኘውን ትከሻ መስጠት ትችላለ ማለት ነው። ዋናው እና የመጨረሻው ዌስት ኦር አፕስ ነው። ቪቴፐር የሚባለውን አቋም የምንይዘው ወገባችን ሲቀጥን ነው ማለት ነው። ወገባችንን ደግሞ ለማቅጠን ፓት ፐርሰንቴጃችንን ካርዲዮ በመስራት ከቀነስን በኋላ በየቀኑ ሲታፕ መስራት ካዞተርን የሚያምር ሲክስፓክ ይኖረናል ማለት ነው። ይህንን ነገር ተግብረ ወገብን አቅጥነ ሲክስ ፓክ የሚያምር እንዲሆን ማድረግ ትችላለህ። አንድ ቲፕ ልጨምርህ፣ ብዙ ቦዲ ቢልደሮች ወስታቸውን እንዲቀጥን የሚጠቀሙት ቴክኒክ ነው። አየር ያዝና ሆድክን ወደ ውስጥ ስበህ ለ20 ሰከንድ ቆይ። በቀኑ ለጊዜ አድርገው፣ ወገብህ እየቀጠነ ይመጣል። መጨረሻ ላይ ታመሰግነኝ። አስቴቲክ ወይም ቪቴፐር የሚባለውን ቦዲ ታይፕ ለመገንባት የሚያስፈልጉ ነገሮች በሙሉ እዚህ ቪዲዮ ላይ ተነ። ከተመቻችሁ ቪዲዮን ላይክ አድርጉት። ከዚህ በፊት እንዴት ሰውነታችንን ተጠቅመን ክብርን ማግኘት እንችላለን በሚል ዙሪያ ቪዲዮ ሰርቼ ነበር፣ ገብታችሁ ስታዩ ትጠቀሙበታላችሁ።